በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዩ ዘንድ በልዩነት በደማቅ ስነ ስርዓት የሚከበረው የመስቀል የደመራ በዓል ስነ ስርዓት እዚያውን በምንገኝበት የመስቀል አደባባይ እጅግ በልዩና መንፈሳዊ ስነ ስርዓት መካሄዱን ቀጥሏል። ታዲያ ይህም ታላቅ ሃይማኖታዊ ስነ ስርዓት ለመታደምም እጅግ በጣም በርካታ ምእመናን የተገኙ ሲሆን በዚህ ባለ ምሳት መገኘታቸውም ታላቅ ስሜት የፈጠረባቸው ስለመሆኑ ነግረውናል። ቃል አደባባይ መጥቼ ማክበር በጣም ነበረ የምፈልገው እና በመምጣቴ በጣም ደስ ብሎኛል። ሁሉም የመኑ አንድ ላይ ሰብሰብ ብሎ ማክበሩ በዝማሬ እንዳልከው በወዳሴ መዘመሩ ከእንደገና በኋላ ላይ ልክ ደመራው ከመበራቱ በፊት የሚደምቅ ጧፍ አንድ ላይ ሲበራ ልዩ አውድ ይሰጣል። ደስ ይላል። በቃ ህዝቡን ታያለ፣ ዳሜራ ዚ ታበራለ ስብሰባው የኦርቶዶክስ እምነት ክብረ በዓሉ በጣም ደስ ይላል። ሁሉም ነገር ደስ ይላል። ይሄ ነው የምለው ነገር የለውም። ኦርቶዶክስ እምነት ተከታይ ብቻ ሳይሆን የተለያዩ ሰዎች እንደ ባህል አድርጎ የሚመጡ አሉ። ይህ ድባብ እንትላ ማለት ለምሳሌ ጓደኛ ሙስሊም ነው አሁን የነበረው ማለት ነው ከኔ ጋር ግን ለማክበር ድባቡን ለማየት ነው የመጣው። ይሄ ነገር መለመድ አለበት፣ እንደውም በየአመቱ ያለው ነገር ማለት ነው። በጣም ነው ደስ የሚለው። ከመስቀል በዓል ሰላም፣ ፍቅርን እንዲሁም አንድነትን ልንማር ይገባል ያሉ የባህሉ ተሳታፊዎች፣ ከዚህም ባሻገር ደግሞ በባህሉ ዕለት ካጡትና ከተራቡት እንዲሁም ከተጠሙት ጋር በጋራ ማሳለፍ እንደሚገባም ነግረውናል። ኢትዮጵያኖች ተፋቅረን ተዛዝነን የምንጎርሰውን ተካፍለን ጎርሰን እንደዛ ነው ማስበው ና መስቀሉን ሳስብ ሁሉ እሱን ነው የማስበው። መስቀሉ በልዩነቱ ለእኛ ብሎ መሰቀሉን ጌታችን መድኃኒታችን ኢየሱስ ክርስቶስ በቃ ለእኛ ፍቅር መስጠቱን እኛም ለሕዝባችን ፍቅር መስጠቱን እንዳለብን እማራለሁ። መስቀሉ ምልክታችን ነው ስንል ኢየሱስ ክርስቶስ ዓለምን ድህነት ሊያሳይበት በመስቀል ላይ ራሱ የተሰዋበት ወይ የተሰቀለበት ነው። አንደኛው እሱኛው ነው። ሁለተኛው ደግሞ በዓለም ላይ ስንኖር ሁልጊዜ በመከባበር፣ በመቻቻል፣ በሰላም መኖር እንዳለብን የምንናገርበት የምናሳይበት ነው። ስለ ሀገር ትልቁ ነገር የሚባ ሁላችንም ሁላችንም ኢትዮጵያውያንን አንድ ነን፣ ሁላችን ሀገራችን አንዲት ማናት። ኢትዮጵያንን ኢትዮጵያን ምን ለውጣት የምንችለው ምን ሆነን ፍቅር ሲኖረን ነው። እግዚአብሔር አስተምሮናል፣ ልምን አድርጎ ፍቅርን ከፍሎልን። ፍቅር ከሌለ አንተ እንድነ አንተ እንድነ ብለን ኢትዮጵያን ሀገር ማሳደግ አንችልም። አንድ ከሆነን የትኛውም የትኛውም ጦር ይወርወርብን እንመልሰዋለን። እነሱን በማሰብ መስጠት እንኳን አግኝተናቸው ልንሰጥ እንኳን ባንችል በጸሎት አስበን እግዚአብሔር እንዲያስባቸው በጸሎት እንዲሁም ደግሞ ካለን ላይ አካፈልም ብናከብር መልካም ነው። ስለወደቁት ስለተራቡት፣ ስለተጠሙት፣ ስለ ሕሙማኑ መጸለይ መቻል አለበት። ስለ ሀገር ሰላም መጸለይ መቻል አለብን። ስለ ሕብረት መጸለይ መቻል አለብን። ከሁሉም በላይ ስለ ዓለም መጸለይ መቻል አለብን። በዚህ ምድር ላይ በምኖርበት ጊዜ ያለንባት ጥቂቷ ጊዜ ላይ መልካም ሰርተን እናልፍ ዘንድ እውቀቱን፣ ጥበቡን ማስተዋሉ እንዲያድለን መጠን ላይ መቻል አለበት።